አንቺ ሰኢድ ሱመያን ስደቢያት ደጋ ረግሻት የሚልሽ መስሎች ነው እንዴ? ምነው ተንጨረጨርሽ አንጨረጨርሽ? አንቺ አዪ አላረገዘችም እንጂ ብታረግዝ እንደዚህ ብለሽ አትናገሪም ነበረ። የእውነትም ጓደኛ ከሆንሽ እንዳትነግሪ እያለችሽ ጭራሽ አደባባይ ላይ ወጥሽ በሚዲያ እርጉዝናት አትይው ነበር። ግን አንቺ ሱመያን ልቧን ለመስበር ሰኢድን ከሱመያን ለማራቅ እየጣርሻለሽ መጥፎ ሴት ነሽ። ሲቀጥል ደግሞ አንቺ ሰይድ እና ሱመያ የታረቁ ቀን አዩ ናት ብቻዋን ክሎሮክስ የምትጠጣው ወይስ አንቺም አብረሽ ክሎሮክስ ትጠጫለሽ? አየሹ ሰይድ ሱመያን ስለተናገርሽ ምን ያክል እንደከፋው ምን ያክል እንደደበረው አዩ እንደዚህ ናት ስላልሽው አልከፋውም አልደበረውም ደስም አላለውም። ግን ሱመያን ስለተናገርሽ ደብሮታል። ንቄት ነው ያለሽ። ቢገባሽ ሱመያ እኮ የበረሃ ንግስቱ በክፉም በደጉም አብረው ከጎኑ አስር ዓመት የቆመች ሚስቱ ናት። ሱመያ በክሎሮክስ አይደለም ሰኢድን ያፈቀረችው። ወዷት ለምኖ አፍቅሯት አፍቅራው የተገናኙ የአስር ዓመት ባለትዳሮች ናቸው። የሁለት ልጆቹ እናት ናት። መጥፎ እንኳን አሁን ላይ ቢለያዩን እንኳ፣ ቢራራቁ መጥፎ ነገሯን ግን በፍፁም አይፈልግም። ደግሞ በቅርቡ ይታረቃሉ። ይችን ቀን ጠብቂ። አንችም የዛ ሰዓት ላይ ግን ምን እንደሚወጡሽ ማየት እፈልጋለሁ። ምን እንደምትውኝ? ለራስሽ ራሱ ምን እንደምታስቢ የዛ ሰዓት ላይሽ እፈልጋለሁ። ከዚህ በኋላ ከሱመያ ራስ ላይ ውረጅ። ሱመያን አይደለም አዩ አንድ አደለም አስር ታርግዝልሽ፣ ከቻለች ምን ሱመያ ስላረገዘች አንቺ አዩ ስላረገዝሽ ሱመያን የምትበልጥ መስሎች ነው? አትበልጥም። አልሐምዱላ ሷም ሁለት ልጆች ቆንጆ ቆንጆ ሴት ልጆች አለዋት። ካላወቅሽ ልንገርሽ፣ ምንም የሚቆጫት ነገር የለም፣ ከሰኤር ጋር ማለት ነው እንደ አንቺ ቆይ፣ ምንድን ነው እንደዚህ ያንጨረጨረሽ? ባልሽ ሁለተኛ ሱመያን ያገባብሽ አስመሰልሽ እኮ ምን ሆነሽ ነው እንዲ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ እና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል። አላ ሀገራችንን ሰላም ያድርግልን። እንግዲህ ዛሬም በዚች በልጅ ጉዳይ ነው የመጣሁት። አዩ እርጉዝ ነች፣ ታውቃለህ ሰይድ ለልጅ ስትል ብታስብበት ጥሩ ነው እ አይ ምናልባት ያው የምትልህን ነገር ቅር የምትልህን ነገር ሰምተህ ብትቀር እኔ ደስ ይለኛል፣ በእኔ በኩል ታውቃለህ? ያው ብትቀርና አብራችሁ ብታወሩበት በዚህ ነገር ላይ። እሷም እንደዚህ እየሆነች አንተ ትተህ ብትሄድ በጣም ነው የሚደብረው ታውቃለህ። በኋላ የሚቆጭህን ነገር ባታረግ፣ በእኔ በኩል ደስ ይለኛል። ሱመያ እንዴት አታዝኒላትም ብዬ አልልሽ። እንዴት ልታዝኒላት ትችያለሽ? እንዴትስ ልታዝኒላት ትችያለሽ? አብሮ አደግሽ አይደለች? እህትሽ አይደለች? እናትሽ ልጅ ጓደኛሽ አይደለች? አንቺ ብላክስ የሱመያን ውድቀት ነው የምትፈልጊው? ግን አንቺ ከየት ነው የወጣሽው? ልጄ ለአዩ የምታዝኒ ከሆነ እስኪ ለአዩ በውሸት ክሎሮክስ ልትጠጣ ነው፣ ልትሞት ነው፣ እንደዚህ ልትሆን ነው እያላችሁ ሰኢድን ወደ ሱመያ አንድ እርምጃ እንዳይረመድ እያደረጋችሁ የያዛችሁ ህይወቷን አበላሻችሁት። ዛሬ ደግሞ ድጋሚ ህይወቷን ልታበላሹ ትግል ይዛችኋል። አንቺም አዩም ሁለታችሁም ሱመያ መሆን ስላልቻላችሁ በቅና ቅጠል ልርር ድብ እንብላችኋል፣ ወደፊትም ትቃጠላላችሁ። ምንድን ነው ዛሬ? አዩ እርጉዝ ናት። ወደ ልጅህ ወደ ሚስትህ ተመለስ ትላለች። ትንሽ ሱማያ አታሳዝንሽም? ትንሽ የሁለት ልጅ እናት ብቻዋን ስንት በረሃ አቋርጣ ልጆቿን ይዛ አገሯ ላይ መግባቷ አያሳዝንሽም? አገሯ ላይ እንኳን ሁና እስኪ ሰው፣ አረ ምን አይነቶቹ ናችሁ? እንዶ ከእንዴት አይነቷን የተቀዳችሁት? አንቺ ናዩ እንዴ? ቢስሚላሂ ረህማን ረሂም። አንቺ ምን ሆነሽ ነው? ያልሆነ ነገር ሆነ ሱመያን አየሽ ሰኢድ እንዴት እንደሚወዳት ያፈቅራታል ይወዳታል ይሞትላታል አዩን ግን አንድ ቀን አፈቅርሻለሁ ወድሻለሁ ሞትልሻለሁ ሲል ሰማችሁት አልሰማችሁትም ሁሌም አንቺም አዩን በክሎሮክስ በመርዝ ነው እያስፈራራችሁ የያዛችሁት በይ በስህተት ነው ያገባሁሽ አላት እኮ በስህተት የተገባሽ ሲላት እኔ ሱመያ ሱመያ እኔ የሱመያ ጓደኛ ሆኜ ብላክስ ሱመያን ቢሆን ሰኢድ በስህተት ነው ያገባው ያላት ሱመያን ወደ ሰኢድ አንድ እርምጃ እንድትራመድ አላደርጋትም። ጊዜዋንም ከሰኢድ ጋር እንድትቃጠል አላደርጋትም። ምክንያቱም እሷን ስለማይወዳት ልቡ እሷ ጋር ስላልሆነ፣ ለእሷ ክብርና ስሜት ስለሌለው እሱ ጋር ጊዜዋን እንድታቃጠል አልፈልግም። አንቺ ግን ብላክስ፣ ጓደኛሽን ሕይወቷን በሙሉ እያጠፋሽባት ያለሽው አንቺ ነች ሳ ሱመያም በዚህ አጋጣሚ እየጎዳችኋት ነው ያላችሁት። ግን ሱመያውን ሰኢድን ደውላ ብትቀበለውና ቢታረቁ አንቺም አብረሽ ራስሽን ታጠፊያለሽ? አንቺም አንቺም ከክሎሮክስ አብረሽ ትጠጫለሽ? ወይስ አዩ ብቻ ናት የምትጠጣው? አዩ አላረገዘችም። ውሸት አታወሪ። አዩ ብታረግዝ አንቺ እስከምትነግሪው አንቺ ሰፕራይዝ እስከምትነግሪው እሷ ሰፕራይዝ እስከምታደርግ አንቺ ተቻኩለሽ ነገርሽ። አዩ ናት እንደው ለነገሮች የምትጠብቀው እንኳን አይደለም፣ አርግዛ እንደዚሁ ቸኩላ ሚስጥር የምታበላሽ ሴት ናት አዩ። አርግዛ ሰኢድን እንደበቃችሁ ማሻአላ አለሽ ተዋጥቶላችኋል በዚህ በዚህ እያላችሁ የሱመያ ልብ ለመስበር፣ ሱመያ ወደታች እንድትወድቅ ሱመያ እንድታለቅስ ነው የምትጥሩት። አታለቅስም መቼም ሰማይ ዘቅ መሬት ከፍ ቢል እናንተ ሱመያ ምንም አታመጡም። ሱመያ ታለቅሳለች ስትሏ ስቃ ትመጣባችኋለች። ይህን እንደምታደርግ ደግሞ እኔ በጓደኛ መቶ በመቶ እርግጠኛ ነ ሃያት እኔ ምናው ሰኢድ ባህር ዳር ሄዶ የለ? እሱ ደግሞ የት እንደደረሰ ሰሞኑ ራሱ ስልክ ውርጭ ያላውቅም ሪከርድም አላደረግኩለትም። ደግሞ ዛሬ ደቡላ ሀዩ ደናናት ሀዩ አለች ወይ አዩ ሚስጥር አልነገረችም ወይ? አዩ እርጉዝ ናት። አዩ እርጉዝ ናት ውይ አዩ ለሰኢድ እርጉዙን ሳትናገር ባህር ዳር ትቷት ሄደ። ሆሆሆሆሆ አዩ ናት እርጉዙን እራሷን የምታጠፋው ጤነኛም ሆና ራሷን አላጠፋች አይደለም። አርግዛ ራሷ አልታጠፋ። ሚስጥር መቼ መደበቅ እንዳለባት የማታቅ ሴትዮ ሚስጥር ምን እንደሆነ የማታቅ ሴትዮ ናት። ሰኢድን አርግዛ ሰፕራይዝ አደርጋለሁ ብላ ጥሩ ጊዜ እና ጥሩ አጋጣሚ ጠብቃ ለሰኢድ ለመናገር የምትቀመጥ አላቶ ለዛ አንቀል ሊሄድ ነው ብሎ መንገድ ላይ እንደዛ ስታነጨንጭ ያዞንባዋን ስታዘልቅ የዛ ሰዓት እርጉዝ ነኝ ትል ነበረ። ዛሬ አንቺ ባለ ጓደኛ ሆነሽ ባለ ጊዜ ሆነሽ ሱመያ እንድታለቅስ፣ ሱመያ አንገቷ እንድትደፋ ሱመያ በቃ አላደለ አይደለ ያለምንም ሰው ብቸኛ እንደሆነች እንድሰማት ታደርጊ ነው አይደለችም? ይህ ባሏ ይወዳታል ባሏ ከአዩ በላይ ይወዳታል። አሳ ሹፊ ሰኢድ፣ እስኪ አዩ የሆነ ነገር ሆነች ብየው ይደነግጣል። አይደነግጥም ብለሽ ላሾው አንድ ነገር ልንገርሽ። ሰኢድ ተለማመዳችሁ፣ ክሎሮክሳችሁን ተለማመደባችሁ፣ አበዛችሁትና የክሎሮክሱ መጠን ተለማመደባችሁ። ሰኢድ ለአዩ ምንም ብትሆን ከዚህ በኋላ አይደነግጥም፣ አይፈራም። እመኝ ለነገር እሱ ከአዩ ጋር ነው ያለው ወይስ ባህር ዳር ነው ያለው? አልገባኝም። እኔ ሰውዬ ሄዶ ፈልጎ ሱመያን ያገኛል እያልኩ ነው እኔ ለራሴ ያለሁት። ግን ሰኢድ እና ሱመያ ለፋሽም ደከምሽም ይታረቃሉ፣ የጊዜ ጉዳይ እንጂ የነገሮች ጉዳይ እንጂ ይታረቃሉ። አንቺ ግን የማይመለከትሽን ነገር ብዙ ነገር ትዘባርቂያለሽ። እመኝኛ አንቺ በሱመያ ቦታ ብትሆኚ እምባ አደለም ደም ነበር የምታለቅሽው። ሳኤር ግን ሱመያ ይሄን ይሄንን ነገር ሆነች ተብሎ አይደለም ገና ትሆናለች ብሎ የሚፈራና የሚጨነቅ ወንድ ነው። አሁን ላይ ነገሮች እንደዚህ ቢከሩበትም ለሱመያ ትልቅ ክብርና ፍቅር አለው አውቃለሁ። ግን የእኔ ጓደኛ ራሷን አስከብራ የሴትነቷን ቦታ ስለምታውቅ የሴትነቷን ክብር ስለምታስጠብቅ ትልቅ ክብር ይሰጣታል። እማ አንቺና አሀዩ ወንድ ልጅ እንኳን እንዴት ማጥመድ እንዳለባቸው፣ በፍቅር እንኳን እንዴት መያዝ እንዳለባት አታቁም። ውሸት በውሸት በዚሁ አንድ ነገር ላማክር ነበር። እንትን እንዴ ነው አዩ፣ የነገረች ነገር አለ እንዴ? ሰሞኑን እኮ በጣም ያጨናነካት ነው ወይ? ብትቀርስ፣ አንተ ለምን ትሄዳለ? ላኔ ላማክር ፈልጌ ነው የደወልኩት። ገባ እ አይሰማም እንዴ ሄሎ፣ ፍቅር በውሸት ይተገነባ፣ ፍቅር በውሸት ነው የሚፈርሰው። በእውነት የተገነባሽ ፍቅር ደግሞ ሁልጊዜም እውነት ነው የሚያቃናት። የሰኢድና የሱመያ ግንኙነት እንደ አዩና እንደ ሰኢድ እንዳይመስልሽ። በክሎሮክስ አደለም፣ የተጀመረው በፕራንክም አደለም የተጀመረው። ወዷት አፍቅሯት፣ እሷም ወዳው አፍቅራውን የተጋቡት የበረሃ ሚስቱ፣ የበረሃ ንግስቱ፣ በችግሩም በማጣቱም አብራው የቆመች ጀግና ሴት ናት። የስደት የበረሃ ሴት ናት ሱመያ በስደት ደክማ ለፍታ አስር ዓመት ሙሉ ደከመኝ ሳትል ለእሱ ክብር መስጠት ሳትዘናገፍ፣ አሁን ላይ አዩና አንቺ ህይወታቸው ገባች። ይቺ አዩ ህይወቷ ከገባች በኋላ ሰኢድና ሱመያ በሚዲያ ላይ ጉዳቸው ወጣ። ይሄ ነገር ሚዲያ ላይ ወጣ እንጂ አደለም ሚዲያ ላይ የሚወጣ ነገር ቀርቶ አደለም ሱመያ እቤቷ ውስጥ ቁጭ ብላ ከባሏ ጋር ስለ ነገር የምትመካከርባት ምንም ነገር ጉዳይ የላትም ነበረ ቢገርምሽ እ ሱመያ አስር ዓመት በትዳሯ ስትኖር እኔ ከማውቃት ጀምሬ ከሰኢድ ጋር አፏን ተከፍታ አታውቅም፣ በፍቅር እንጂ ሰኢድን በውሸት ይይዛለሁ በውሸት ትቶኝ ይሄዳል በእውነት ይመለሳል ብላ የምታውቅበት ቀን የለም። እናንተ እንደዚህ ሱመያን በውሸት ህይወቷ ምስቅልቅል አደረጋችሁት። አሁንም አልበቃችሁ ብሎ የብስ ልታመሰቃቅሎ ትታገላላችሁ። ግን ለፋችሁም፣ ጣራችሁም፣ ሞታችሁም፣ ደከማችሁም ሰኢድ ብሎ ብሎ ሱመያንና ልጆቹ ማገኘቱም አይቀርም መማለሳቸውም አይቀርም፣ ማይቀርም አብሮ መኖራቸው ማይቀርም። አትድከሚ፣ የማይሆንልሽን ነገር አታውኪ፣ አታግጥሚ፣ ላትጋግሪው አታብኪው። ቢገባሽ አንቺ ሴት እንደመሆንሽ መጠን እንዳው እንዳው አንቺ ልቅስ ሀዩን መክረሽ ብላክስ አዩን ከሰኢድ ህይወት እንድትወጣ አድርገሽ ገና ወጣት ናት። የራሷን ህይወት እንድትመራ አድርገሽ ሱመያ እና ሰዒድ እንዲገናኙ ማመቻቸት ነበረብሽ። ገና ለገና አዩ እርጉዝ ናት እያልሽ በውሸት እየቀዋጠርሽ ብላለሽ። አንቺ አላህናት ፈሪ ጾመኛ አይደለሽም። ሰዒድ ወደ ሱመያ እንዳይሄድ ከምትታገሉ ይልቅ ወደ ሚስቱና ወደ ልጆቹ ሂዶ ነገሮች ሳይከሩበት መታረቃቸው እኮ አይቀርም። ግን በጊዜው ቢታረቁ ምን አለበት? ረመዳን አብረው ሳይጾሙ አለቀ። ኤር ላይ እንኳን አብረው እንዳፈጥሩ እድሉን ብትሰጧቸው ምን አለበት፣ እንደ ሰው ብታስቢ። አንቺ ትዳር ይዘሽል እንዴ? ትዳር ይዘሻል፣ ሳ ቤት ይዘሻል። ግን አዲስ ሙሽራ ነሽ። እሺ፣ አዲስ ሙሽራ ነሽ። በአዲስ ሙሽርነት የፍቅር ፍቅርሽ እንዴት ነው ለባልሽ? ልጅ ስለሌለሽ የልጅሽ ፍቅር እንዴት ነው አለለሽ። እናት ስላልሆንሽ፣ እናትና አባት ደግሞ ስትሆኝ የዛኔ የልጅንና የአባትን እርቀት የእናትንና የልጅን እርቀት ታየዋለሽ። ይሄኔ አጢቃንና ጀሚላን ሰኢድ እንዴት እንደሚናፍቃቸው አታውቂም። ሱመያን በዛው ልክ ነው የምትናፍቀው። እሱ ሱመያን ይወዳታል። ተውት፣ ከሚስቱ ጋር ይኖር። አንዳንዴ እሱ ለራሱ ያናድደኛል። አየሽ፣ ዛሬ አ ሱመያን የተናገርሻት ነገር እንዳናደደው አየሽው። ድጋሚ በሱመያ ቪዲዮ እንዳሰሪ ብሎሻል። ይበቃሻል፣ አትስሪ። እውነትም እሷን አትሳደቢ። የተሳደብሽው ባለጌ ያልሽው ቃል መቼም ማረሳለሽ። እኔ ራሴ አጠገብሽ ብኖር እንነጋገር ነበረ፣ በስርዓት ማለት ነው። ብልግና እንዴት እንደሆነ አሳይሽ ነበረ? ግን አጠገብሽ አይደለሁም። አንቆ ሲጣርጎ መግደል እንዴት እንደሆነ አሳይሽ ነበረ፣ ግን ምን ይሆናል፣ ሁላችንም ተራራቅን፣ የኑሮ ጉዳይ አራራቅን። ግን ጊዜ ይመጣና እንገናኛለን ሁላችንም። እንሻአላ ደግሞ ያ ቀን ቅርብ ይሆናል፣ አይርቅም። ግን ከዚህ በኋላ አንቺ ከሱመያ ህይወት ውጪ አንቺም ሃዩም ከሱመያ ህይወት ውጡ፣ ከሱመያ ራስ ላይ ውረዱ። ድጋሚ ስለ ሱመያ መጥፎ ነገር እንዳታወሪ። እውነት ይህን የምልሽ ድጋሚ ሱመያ ልቧን የሚሰብር ነገር ትናገሪና እኔም ደግሞ ስሜትሽን ስብርብር የሚያደርግ ነገር እነግርሻለሁ። ግን ባሏ ራሱ እንዴት እንደተቆረቆራ አየሽው፣ እንዴት እንዳመመዋየሽው። ምንም ብትሆን የልጆቹ እናት ናት፣ ምንም ብትሆን የበረሃው ንግስቱ ናት። ገባሽ? እንደ አዩ የውሸት የዝብርቅርቅ የትርኪ ምርኪ ህይወት የላትም፣ የላትም። ሱመያ አዲስ፣ ሱመያ አዲስ ህይወቷን ራሷ በፈለገችው መርህ ለማስሄድ እንጂ አሁንም እንደዚህ የዞረችና የተንከራተተች ያለችው አንድ ቦታ ላይ ቁጭ ብላ ልጆቿን ድል አድርጋ እንደምታሳድግ አውቃለሁ። ለልጆቿ እንዴት እንደምትኖር አውቃለሁ። እያለቀሰች እንኳ የምትስቅ ጀግና ናት። እንደናንተ ወጥታ በአደባባይ ገና ሰኤርስ ሲያገባ ክሎሮክስ ይህንን እንድትልላችሁ በጣም ትፈልጋላችሁ። ግን ሱመያና ክሎሮክስ አይገናኙም፣ በጭራሽ በፍጹም ሲያምራችሁ ይቀራል።